የአፍሪካ ዩኒቨርሲቲዎች አፍሪካዊ መፍትሄ በሚያስፈልጋቸው ጉዳዮች ላይ ትኩረት አድርገው እንደሚሰሩ በጣና ፎረም ላይ ተሳትፎ ያደረጉ የዩኒቨርሲቲ መሪዎች ተናገሩ። አፍሪካ በቅኝ ግዛት ምክንያት የነበረባትን የትምህርት የቋንቋና የባህል ስርዓት ችግር ለማስተካከል ዩኒቨርሲቲዎች የትምህርት ስርዓትን በማስተካከል መፍትሄ አመላካች ስራዎችን እንደሚሰሩ ገልጸዋል። አዲሱ ተስፋዬ አፍሪካ በተለዋዋጭ የዓለም ስርዓት ውስጥ የራሷን አቅም ለማሳደግ ሁሉን አቀፍ ተሳትፎ እያደረገች ትገኛለች። አስራ አንደኛው የጣና ፎረም አህጉር አቀፍ ጉባኤ የአፍሪካ ሀገራት አፍሪካ የሆነ ሀሳብ በማመንጨት የአፍሪካን የወደፊት ብልጽግና ለማረጋገጥ ትኩረት እንዲያደርጉ የሚያመላክት ነው። የጣና ፎረም አንድ አካል የሆነው የአፍሪካ ዩኒቨርሲቲዎች ፎረም በባህርዳር ዩኒቨርሲቲ ተካሂዷል። የባህርዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ጉባኤው ዩኒቨርሲቲዎች ያለባቸውን ጥንድ ኃላፊነት በመወጣት አህጉራዊ መፍትሄ የሆኑ ጉዳዮችን በማመንጨት በጋራ እንዲሰሩ የሚያደርግ ነው ብለዋል። ጥንድ ኃላፊነት ላይ ትኩረት ያደረገ ነው። ይሄ ጥንድ ኃላፊነትም በአንድ በኩል አካባቢያዊ ችግሮችን አካባቢ እውቀቶችን በማመንጨት መፍትሄ መስጠት፣ በሌላ በኩል ደግሞ አለም አቀፋዊ ተወዳዳሪነትን ማረጋገጥ ላይ ያደረገ ነው። ስለዚህ በአጠቃላይ የዩኒቨርሲቲዎች የምርምር፣ የቴክኖሎጂ ፈጠራ፣ የመማር ማስተማር ሂደቱ በአጠቃላይ ይህን ስራ ጉዳይ ብሎ መያዝ ያለበት እንደሆነ በሚገባ አድሬስ ተደርጓል። የአፍሪካ ዩኒቨርሲቲዎች በአፍሪካ የሰላም ግንባታ የምግብ ሉዓላዊነትን በማረጋገጥ አፍሪካዊ መፍትሄዎችን በማመላከት ፖሊሲዎችና ደንቦችን እንዲወጡ በማድረግ ረገድ ሚናቸውን እንዲወጡ ጉባኤው ትልቅ አቅም አለው ነው ያሉት። የአፍሪካ ዩኒቨርሲቲዎች የሚያወጡትን እውቀት ተቀብሎ ወደ ተግባር ለመለወጥ በጣም የሚስማማና ትርጉም ያለው ቅድም ሲባል እንደነበረው በተግባር የሚለወጡ እውቀቶችን በማመንጨት ረገድ እንደገና ይሄን ደግሞ በትብብር በመስራት መፍትሄ በማምጣት ረገድ አካባቢያዊ ዊ አህጉራዊ እና እንዲሁም ዓለም አቀፋዊ መፍትሄዎችን ለማመንጨት የሚያመች በተለይ ደግሞ ለአፍሪካ ችግር አፍሪካዊ መፍትሄ ማመንጨት ያለባቸው የአፍሪካ ዩኒቨርሲቲዎች ሲተባበሩ ብቻ ነው የሚለውን አቋሙን ደግፎ መቀጠል አይ ቲንክ ለከፍተኛ ተቋማት በጣም መልካም ነው። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌም የአፍሪካ ሀገራት በቀኝ ግዛት የተጣለባቸውን የባህልና የስርዓተ ትምህርት ችግርን ለማስተካከል ጥናት ላይ የተመሰረተ የትምህርት አሰራርን ለመከተል ጉባኤው አስፈላጊ ነው ብለዋል። እንደዚህ አይነት መድረኮች የመጀመሪያው አይን ገላጭ ይሆናሉ ዩኒቨርሲቲዎች ሚናቸውን ከማወቅ አንጻር ሁለተኛ እንዴት አድርገውስ በትብብር መስራት ይችላሉ። ሶስተኛ፣ በቅኝ ግዛት የተጣለብን የቋንቋ ይሁን የስርዓተ ትምህርት ይሁን የምርምር አሰራርን ለመፍታት ብሎም በራስ አውድ በራስ ቅኝት የተሰራን ትምህርት ለማዘጋጀት ሰውን ለማብቃት መፍትሔ ለማምጣት የሚረዳ ስራ ያግዛል የሚል እምነት አለ። አፍሪካውያን በሚያውቁትና በሚረዱት ቋንቋ የትምህርት ስርዓታቸውን በቴክኖሎጂ ታግዘው ከተቀረው ዓለም እንዲተዋወቁ ለማድረግ የአፍሪካ ዩኒቨርሲቲዎች በትብብር መስራታቸው ጥሩ ጅማሮ መሆኑን ገልጸዋል። የትኛውም የአፍሪካ ቋንቋ የተለያየ ቢሆንም ቢያንስ ቢያንስ ለአብዛኛው እንግሊዝኛ ይሆን ፈረንሳይኛ ይሆን ፖርቱጊዝ አይሆኑም፣ ስፓኒሽ አይሆኑም። ኢትዮጵያኖች፣ አፍሪካኖች በሚያውቁት በሚገባቸው ቋንቋ መረዳትን በሚችሉበት መልክ መፍትሄውን ማዘጋጀት ያስፈልጋል። ስርዓተ ትምህርቱን ከቀኝ ገዢዎች ሀሳብ ነፃ ማውጣት፣ የምርምር አጀንዳውን በተመሳሳይ እና የማህበረሰብ ጉድኝቱና የሚወጣውም ቴክኖሎጂ አውዱን የተረዳ ህብረተሰቡን የተገነዘበና ለህብረተሰቡ መፍትሄ የሚሆን እንጂ ለህትመትና ለእውቅና ብቻ የሚሄድ መሆን የለበት።